በክልሉ የኮንስትራክሽን ኢንዱስትሪውን እንዲመራ ኃላፊነት የተሰጠው የሲዳማ ክልል ኮንስትራክሽን ባለስልጣን ከተቋቋመበት ጊዜ አንስቶ በክልሉ ውጤታማ ተግባራት ማከናወኑን ገልጿል። ባለስልጣኑ ይህንኑ ተግባር የሚያግዝ የግንዛቤ ማስጨበጫ ለባለድርሻ አካላት በሀዋሳ ከተማ ሰጥቷል። ባለፉት አምስት ዓመታት ብቻ በተሰራው ስራ ከዚህ ቀደም ተቋርጦ የነበሩ ከ115 በላይ ፕሮጀክቶች ግንባታቸው ተጠናቆ ለአገልግሎት ክፍት መደረጋቸውንም በመድረኩ የክልሉ ኮንስትራክሽን ባለስልጣን ዋና ዳይሬክተር መብራቴ የመለስ አብራርተዋል። ይህ ክልል ሆኖ ከመመስረቱ በፊት ቆመው የነበሩ ከ115 በላይ ፕሮጀክቶችን ክልሉ መንግስት ፋይናንስ ባደረገው እኛ አስፈላጊውን ድጋፍ ክትትል በማድረግ ተመርቀው ለህዝቡ አገልግሎት እንዲሰጥ ተደርጓል። ከዚህም በተጨማሪ ከ190 በላይ የሆኑ በዚህ ባለፉት አምስት ዓመታት ውስጥ ፕሮጀክቶች ዲዛይን ተደርገው ተገንብተው አልቀው ከነዚህ ውስጥ ከመቶ በላይ የሆኑቱ አሁን ላይ አልቀው ተጠናቅቀው አገልግሎት እየሰጡ ይገኛሉ። ሀገሪቱ ደረጃ ያለው የህንፃ ህግ መነሻ ያደረገ የተለያየ ግለሰቦችም ሆኑ ኢንቨስተሮች የሚሰሩት ህንፃዎች በህንፃ ህጉ መሰረት እንዲተገበሩ በከተሞች ይሄም ስራ በተሻለ ደረጃ ሲሰራ ቆይቷል። በክልሉ የኢንዱስትሪውን ዘርፍ ውጤታማነት በዘላቂነት ለማስቀጠል ይቻል ዘንድ ባለስልጣኑ ለባለድርሻ አካላት ሙያዊ ስልጠና መስጠቱን ዋና ዳይሬክተሩ አክለው ገልጸዋል። የኮንስትራክሽን ኢንዱስትሪው ውጤታማ ሆኖ ተወዳዳሪ ሆኖ እንዲቀጥል በተለይ በመንግስት በጀት በህዝብ በጀት የሚሰሩ ፕሮጀክቶች ደግሞ በክልል ብቻ ሳይሆን በክልሎች፣ በዞኖች፣ በከተማ አስተዳደር እንዲሁም በወረዳ በጀት የሚሰሩ ለታለመላቸው አላማ በተያዘላቸው ወጪ በተያዘለት ጊዜና በጥራት ተገንብተው በህዝብ አገልግሎት እንዲሰጡ ይሄ መዋቅር ዋናው ታርጌት ያደረገው ይህ ስለሆነ እነዚህን መፈጸም ያስፈልጋል። ሁለተኛውና ዋናው ያው ከተሞች ላይ ከተማ በፕላን ይመራል። በከተማ ፕላን ከተማ ላይ የሚገነቡ ህንፃዎች ደግሞ በሀገሪቱ ደረጃ በወጡ በሕንፃ ህጎች ነው የሕንፃ አዋጅ መመሪያ፣ ደንብ። ስለዚህ እነዚህን ተከትለው መፈጸም ያስፈልጋል። ፕሮጀክቶችን በተያያዘው ጊዜ ለማጠናቀቅ ተግዳሮት የነበሩ ችግሮችን በመቅረፍና በጊዜ በማጠናቀቅ ውጤታማ ስራ ለመስራት ዝግጁ ስለመሆናቸው የገለጹት ደግሞ የሲዳማ ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ብሩክ ሰለሞን ናቸው። ፕሮጀክቱ በተያዘለት ጊዜ ገደብ እንዲጠናቀቅ ከተፈለገ በጊዜ ዲዛይን ማዘጋጀት፣ በጊዜ ጨረታ ማውጣት፣ በጊዜ ወደ ስራ እንዲገባ ኮንትራክተሩን ለይቶ ወደ ስራ እንዲገባ ያለማድረግ ክፍተቶች ነበሩ። ያንን ለመቅረፍ በዚህ አመት በጊዜ እንጀምር፣ ፕሮጀክቶቻችን በጊዜ ጀምረን በጊዜ እንጨርስ የሚለውን አቋም ተይዞ ነው አሁን እንደ ቢሮ እየተነሳሳን ያለ ነው። በመድረኩ የተሳተፉ ሰልጣኞችም ከስልጠናው ግንዛቤ ማግኘታቸውን ተናግረዋል። እስከ ዛሬ ድረስ በዚህ በተቀናጀ መንገድ ትውውቅ ተደርጎ የስራ መመሪያ ተሰጥቶና የጋራ ተግባቦት ወይም መግባባት ላይ ተደርሶ የተከደበት ሁኔታ አልነበረም። ዛሬ ግን በፊት ምን ነበረ፣ አሁን ላይ ምን ላይ ነን ያለ ነው፣ ወደፊትስ ወዴት መሄድ አለብን የሚለውን ነገር ግልጽ የሆነ መመሪያ፣ ግልጽ የሆነ ኦሪንቴሽንና እንዲሁም የሚያስፈልጉ ነገሮችን ሁሉ ሰጥቶናል ታች ወርዶ ለመስራትም ብቁ የሆነ ነገር ነው ያገኘ ነው ኮንስትራክሽን ላይ ያለውን ሱፐርቪዥን ስራዎችን ዲቴል ወርኮችንም መስራት እንድንችል እንዲረዳን ነበረ ይህን ስልጠና እየተሰጠነ ያለው እኛም ከዚህ ይዘን ሄደን የተሻለ ስራ ለመስራት የተሻለ ሁኔታ ስራውን ሰርተን የተሻለ ክልሉን ውስጥ ያለውን ኮንስትራክሽን ባለስልጣንን ቢያንስ ተወዳዳሪ ማድረግ እንችላለን የሚለው ሀሳብ አለኝ።